እነሱ የማይፈልጉትን ነገሮች ሳታደርጉ ከሰራችሁ እና ፕላንቲን መኒ ነው ፌስቡክ ላይ የሚያለው ማለት ነው። ሰላም ሰላም፣ ጤና ይስጥልኝ ወንድ ቤተሰቦች፣ እንደምን አላችሁ? ዛሬ አጠር ያለ በጣም ጠቃሚ መረጃ ነው ይዤ መጣሁት። ለማንኛውም ለማታውቁኝ፣ ዛካ በሻ በሶሻል ሚዲያ ካሌብ ዛካ በሻ እባላለሁ። ፌስቡክ ላይ በጣም የተለያየ አይነት እንትን ይመጣል ማለት ነው እና ጥያቄ ያው ኮሜንት ምናምን መመለስ ይከብዳል። ምንድን ነው ፌስቡክ ላይ ሞኔታይዜሽን? ፌስቡክ በጣም መኒ ይሰራል እና ከዚህ በፊት አንዳንድ ነገሮችን ለጥፍ የነበር ፌስቡክ ላይ ብዙ ሰዎች በሜሴጅ እና በምንድነው በኮሜንት ምናምን የሚመጣ ጥያቄ አለ እና ስለዚህ እነዛን ነገሮች ትንሽ ላብራራላችሁ ነው። በጣም እውነት ለመናገር ሁሉም ፕላትፎርሞች በተሻለ መንገድ ገንዘብ የሚሰራው ፌስቡክ ነው። እዛ ሊሆንበት የቻለው ምክንያት ፌስቡክ ላይ ምንድነው የተለያዩ ኦፕሽኖች አሉ እና የገንዘብ መስሪያ መንገዶች ማለት ነው። ዩቲዩብ አንድና አንድ ነው፣ ማስታወቂያ ነው። ማስታወቂያ ሆኖ በቪዲዮዎች በእይታ ማለት ነው እና የፌስቡክ ግን ለየት የሚያደርገው የተለያዩ ኦፕሽኖች አሉ፣ አንድ ሁለት፣ ሶስት፣ አራት የሚባሉ ኦፕሽኖች። ስለዚህ እንደገና እሱን ብቻ ሳይሆን ቪዲዮ ላይ ፌስቡክ ላይ ቪዲዮ ቫይራል የመውጣት ኦፖርቹኒቲ በጣም አለው እና በጣም ብሶ ያየዋል። ስለዚህ ፌስቡክ የተሻለ አማራጭ ነው። መኒ ሜክ ለማድረግ በጣም ላሮፍ መኒ ነው ፕላንት መኒ ነው በቃ እዛ ላይ ያለው እውነት ለመናገር ግን ምንድነው በጣም መጠንቀቅ ያለባችሁ ነገር ፖሊሲ ነው። ፌስቡክ የራሱ የሆነ ፖሊሲ አለው። እነዛን ፖሊሲ ጠብቃችሁ ማለት እነሱ የማይፈልጉትን ነገሮች ሳታደርጉ ከሰራችሁ ፕላንቲን መኒ ነው ፌስቡክ ላይ ሚያለው ማለት ነው አላድስ ኦንሪል የሚባልና ኢንስትሪ ማድ የሚባለው ኦፕሽን ነው የነበረው። አሁን ግን እነዚህን አጠቃለውት ኢንስትሪ ማድ ስቶሪ ራሱን የምትፖስቷቸው ስቶሪዎች ፎቶዎች ወቴቨር ማስታወቂያ ይሰራሉ፣ ማስታወቂያ ይለጠፍባቸዋል። ከቪዲዮ ልቅ ካለች በኋላ ማስታወቂያ ይገባል። ግን ምንድነው እንትኑን ግን ሞኔታይዝድ ማድረግ አለባቸው። ሞኔታይዝድ ለማድረግ የተለያዩ እንትኖች አሉት። አሁን ለምሳሌ አስር ሺህ በፊት አሁን ፔጅ አስር ሺህ ይፈልግ ነበረ። አሁን ግን ከአምስት ሺህ ምናምን በኋላ ፔጁ ምንድነው ፕሮፋይሉ ሆነ እንትኑ ሞኔታይዝድ ይሆናል። ስታሮች ልክ እንደ ቲክቶክ ስታሮች ሰዎች የሚያደንቋቸው ሰዎች ምናምን ስታር ምናምን ሊሰጧቸው ይችላሉ። ኢቭን ፖስት ፎቶ ላይ ኢቭ ቪዲዮ ላይ ኢቭን በምትጽፏቸው ጽሁፎች ማለት ነው። ሶ ስታር አንዱ ኦፕሽን ነው። ከዛ ውጪ እንደነገርኳችሁ ስቶሪ ራሱ ስታር ያልኳችሁ በፖስት ነው። ፖስት ስታደርጉ ከስር አይታችሁ ከሆነ ሴንድ ስታር ምናምን ይል እንትናለች፣ ኦፕሽናለች በቀላሉ በድርሃም እስከ አምስት ድርሃም ምናምን ነው አንድ ስታር የሚጀምረው አንድ ስታር ስታገኙ እስከ አምስት ድርሃም ሶስት ድርሃም ምናምን እንደዚህ ያለ እያድጋል። በጣም አሪፍ ኦፕሽን ነው። በጣም አሪፍ ነው። በጣም ቪዲዮ ቫይራል ይወጣል። ከ10 ሺህ፣ 15 ሺህ፣ 20 ሺህ፣ 100 ሺህ በቀላሉ ቪዲዮ ቪው አለው ፌስቡክ ላይ። ቢኮዝ ፌስቡክ ተጠቃሚ በጣም አለ እና ስለዚህ በጣም በቀላሉ አሁን ይሄ እንትን ሰብስክሪፕሽን፣ አንዳንድ ሰብስክሪፕሽን የሚባለን ፕሮግራም አላቸው። ግን ሰብስክሪፕሽን አንዳንድ ሀገራት ላይ አይሰራም ሰው የተወሰኑ ሀገራት ላይ ነው የሚሰራው። ስለዚህ ጋይስ ምንድን ነው ለማለት የፈለኩት ፌስቡክ ላይ ያለው ይሄ ነው ሁኔታው። በጣም በቀላሉ ሜክ ማድረግ ትችላላችሁ ገንዘብ ማለት ነው። ፌስቡክ ላይ ግን እንደነገርኳችሁ የተለያዩ ፖሊሲዎች አሉ። ወደፊት ሰፋ ስትያረኩ የሰዎችን ፍላጎትን ትናይጭ በሰፊ ቪዲዮ እሰራለሁ። ምንድነው ፖሊሲያቸው ትንሽ እንትን ይላል። ኦፍኮርስ ፖሊሲ አላቸው። ኮፒራይት አይፈልጉም። ከዛ ውጭ ደግሞ ሪዩዝድ ኮንተንት አይፈልጉም ከዛ ውጭ ደግሞ ምንድነው እንደዚህ ሴክሹዋል ነገሮች ምናምን የራቁት ምስሎች ዋትኤቨር ወጣ ያሉ ነገሮች ምናምን አይፈልጉም። ስለዚህ እነዚህ ነገሮች ማታደርጉ ከሆነ እስፔሻሊ ብዙ ሰዎች ሪዩዝድ ነው። እኔም ከዚህ በፊት ብዙ ጊዜ አጋጥሞኛል። ምክንያቱም ሪያክት ነገር ለማድረግ ሞክላለሁ ቪዲዮ ላይ የተለያዩ ቪዲዮችን ያመጣው እሱ እሱ እንትን ያመጣል። ሪዩዝድ ኮንተንት ያስብላል ፌስቡክ። ኦፕሽኑ ደስ የሚላችሁ ነገር ምንድን ነው ኢቭን ሪዩዝድ ሆናችሁ ዋቴቨር መለሳቸው አፕላይ ማድረግ ትችላላችሁ። በቀላሉ ይመለሳል። ባይዘ ወይ ሰው የተወሰኑ ቀናቶች ሳምንት፣ አስር ቀን ምናምን ቢቀጣችሁ ነው። ስለዚህ እነዚህ ነገሮች አሉ ማለት ነው። ከዛ ተጨማሪ ለነገራችሁ የሚችለው ባንክ እንትኑ ሲስተሙን በጣም እጅግ በጣም ቀላል ነው። መስራት ከጀመረ በኋላ ሳንቲም በጣም በቀላሉ መገናኘት ትችላላችሁ ማለት ነው። በነገራችሁ ላይ ፔጅ ለማሳደግ ኦር ትሪክ የሚባል ነገሮች አሉ። ትሪኮችን አንዳንድ ትሪኮችን እስቲ አሳያችኋለሁ። በቀላሉ ለምሳሌ ሞኒታይዝድ ለማድረግ ከአንድ ሺህ ተነስቶ ሎ ምክንያቱም አሁን ፌስቡክ ፔጃችሁ ፌስቡክ ፕሮፋይላችሁ ወደ ፔጅ ብትቀይሩ ከ4 ሺህ ከ5 ሺህ ኦልሬዲ ፍሬንድ ሪኩዌስታችሁ ፍሬንድ የሆናችሁ ሰዎች 45 ማለት ፕሮፌሽናል ፕሮፋይል ስታደርጉት 4500 በኋላ የተወሰኑ ቪዲዮዎች ስትጨኑ ደህና ደህና ቪዲዮዎች መውጣት ሲጀምሩ በራሱ ጊዜ ነው ራሱ በቃ ሞኒታይዝ አድርጉት ምናምን እያለ እንትን የሚያደርጋችሁ፣ ከባንክ ጋር ገናኙት፣ ገንዘብ ሜክ ያደርጋል ምናምን እያለ ራሱ ኖቲፊኬሽን ይልክላቸዋል። ስለዚህ ጋይስ፣ ለማንኛውም እስቲ ሀሳቡን ከወደዳችሁት ኮሜንት፣ ምናምን ሀሳብ ስጡኝ። ከዛ ቀጣይ ቪዲዮ ምናምን ሰራለሁ። እስቲ ላይክ የናንተን ሪስፖንድ ላይቼ ማለት ነው እና ቴክ ኬር ጋይስ፣ ይመቻችሁ። መልካም የስራ ሳምንት ባይ።